በአንድ ወቅት ቀበሮ ከአንበሳ ጋር ውለታ ውሎላት ድርድር ያደርጋሉ። ውለታ ስለዋልክልኝ አንተ አደና ትቸገር፣ ተቀመጥ። እኔ እየፈለግኩ ሊታደኑ የሚገባቸው ነገሮች አመጣልሃለሁ ትላለች ቀበሮ። አንበሳ ተስማምቶ ቁጭ ይላል በቦታው ከነክብሩ እና ቀበሮ ስትሄድ አጋዘን ታገኛለች። አጋዘን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 እውነት ትላታለች ትረታለች። አዎ በይ ነይ እንሂድ ላሳየሽ። ልክ አንበሳ ጋ ሲደርሱ ያውልሽ እና አነጋግሪው ትላታለች። አጋዘን አገር ሰላም ነው ብላ ልታናግር ሄድ ስትሄድ አንበሳው አፈፍ ሲያረጋት፣ ግጭት ይፈጠርና በግድ ታመልጣለች፣ ግን አንድ ቀንዷ ይሰበራል። መታ ቀበሮ ጋ አንቺ ጨካኝ ዋሾ አታለልሽኝ፣ እንዴት ልታስበይኝ በተንኮል ታመጭኛለሽ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 ሰውን እየገደለ ያለው ጉጉት ነው። መቼም ተመልሳ ሄደች። ተመልሳ ስትሄድ ቅድም ዘውድ ለማስቀመጥ ነው ቀንድሽን የሰበረው ተብላ ሄዳ ሲታገላት እንደም ስታመልጥ ጭራው ጭራዋ ይቆረጣል። ያጋዘማው አሁንም መታ በጣም በምሬት አንቺ ቀበሮ ክፉ፣ እንዲህ ብለሽ ይኸው ድጋሚ ሄጄ ጭራይ ተቆረጣለቻት። አንቺ አጋዘን ያምሻል ወይ ቅድም ለሚቀመጠው ነበረ። አሁን ደሞ አንቺን ዙፋ ላይ ለማስቀመጥ ጭራ አያስፈልግም ብሎ ነው አልገባሽም? አለቻት። አሁንም ስልጣን ያጓጓል። ተመልሳ ሄደች እና ያዛት ገደላት። ከገደላት በኋላ ቀበሮን ጠራና ሞታለች አለች። እዛ ድረስ ቤት እስክመጣ በልተሽ፣ እያንዳንዱን ፓርት በልተሽ ጠብቂ፣ ስመለስ ምሳዬን በላለሁ ይላል እና አንበሳው ይሄዳል። ቀበሯ በልታ በልታ አስቀምጣ፣ አንበሳው ሲመለስ ሲያይ ያ ጋዘኗ ራስ የለም። ይል አንቺ ቀበሮ ሌባ፣ ሁሉን አስቀምጥሻል የት አለ ራሱ አላት። ወይ አንበሳ ራስ ቢኖራት ኖሮ ሶስት ጊዜ ስልቃት ትመላለስ ነበር ወይ ጭንቅላት ችግር የሚያመላልሳት አለች ቀበሮ ይባላል እና